ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምንከርማቸዋል እንደ ሰላም ለእናንተ ይሁን ማለት የሚችለው ጌታ ኢየሱስ ክርስቶስ ነው። እኔ ደግሞ የክርስቶስ ሰላም ለእናንተ ይሁን ማለት እችላለሁ፣ ማለት ምክንያቱም በክርስቶስ በተሰጠኝ ጸጋ ማለት ነው። ምክንያቱም ቀላል ነገር ዓለም ሰዎች ሰላም ከሆኑ ሁሉ ነገር በቃ ሁሉ ነገር ምን አያስፈልጋቸውም። ከዛ በላይ የክርስቶስ ሰላም ትልቅ ነገር ነው። በዚህ ፕሮግራማችን ደግሞ ብዙዎች እየመጡ የክርስቶስን ታላቅነት እየተናገሩ ብዙዎችን ከጨለማ እያወጡ የክርስቶስ ሰላም ደርሷቸዋል። ዛሬ ደግሞ በተከታይ ሳምንት ወደ እናንተ መጥተናል። ባለፉት ሁለት ሳምንታት ወደ እናንተ ስናቀርብ የነበረው ወንድማችን ኃብተአብ ኢዮብ በእውነት የሚደንቅ ምስክርነት ወደ እናንተ አድርሷል። ብዙዎቻችሁ ጽፋችኋል፣ ደውላችኋል፣ አስተያየት ሰጥታችኋል። ሁላችሁንም እግዚአብሔር ይባርካችሁ ማለት እወዳለሁ። ምናልባት እንግዲህ አስተያየት ከሰጣችሁ የተወሰናችሁትን መጥቀስ ሊኖርብን ይገባል። እንግዲህ አንዳንዶቻችሁ ፕሮግራሙ አጠረ፣ በጣም ትናንሽ ሆነ የምትሉም በብዛት አላችሁ። እንግዲህ ይሄ ፕሮግራም በዩቲዩብ ብቻ ሳይሆን በሳተላይት ቴሌቪዥንም ለመላው ኢትዮጵያና በአፍሪካ ለሚገኙ ሁሉ ስለሚተላለፍ ዩቲዩብ የሌላቸው ኢንተርኔት የሌላቸው ሰዎች ሁሉ ስለሚያውጥ በቴሌቪዥን ደግሞ ሰላሳ ሰላሳ ደቂቃ የሆነ ነው የሚተላለፈው እና ለዛ ስለሆነ እንግዲህ የታግሳችሁ እንድትከታተሉ። በዛ ላይ ደግሞ ወዲያው ይህ ፕሮግራም እንደተሰራ አናቆየውም። ሌሎቹ እስኪሰሩ አንጠብቅም። ወዲያው ልንናንተ እናደርሳለን። ለዛ ነው። ለማንኛውም ዛሬ ቀጠሮ እንጠብቀው በመካከላችን ወንድማችን ኃብተአብ ኢዮብ ተገኝቷል። ወንድማችን ኃብተአብ እንኳን ደህና መጣህ። እንኳን ደህና ቆየ። እግዚአብሔር ይመስገን። እንግዲህ ያንተን ምስክርነት ከሰሙ በኋላ ብዙ ሰዎች ተነቃንቋል። መቼም እኛ ጋ የደረሰው ይሄን ያህል ከሆነ አንተ ደግሞ በጣም ብዙ ምስክርነት እንደሰማ ተስፋ አደርጋለሁ። አንዳንድ ከካናዳም እንዲሁም ደግሞ ከአሜሪካ መኪና እየነዱ ያን ቪዲዮ ያዩ ሰዎች ደውለውልኝ ነበርና፣ ያው በተለይ እዚህ ሀጋዝ ብዬ የጠቀስኩት ቦታ ላይ አንድ ፓስተር ወንድማችንና አሜሪካ ውስጥ ያለ ያው ትንሽ ትዝታውን ቀሰቀሰበት እና ብዙ ነገር አይጫወተኝ። እንደውም ከዛም አልፎ አንዳንዶችም ደውለው የሚቀጥለውን ባክን ነገርን፣ ሀጋዝ ብልሃን ጠለጠልከናል። ቪዲዮን ተመልከቱ የእግዚአብሔር መጠበቅ እንዲያስተምራችሁ ነው ብዬ ሸኘኋቸው አሉ። በጣም አንዳንዶች ደግሞ በጣም ደስ ብላቸው የቴክስት ሜሴጅ ልከውልኛል። ላበዳንት ንድኬ ላሉ አንዳንድ ድምፆችን ምናልባሽ አንዳንድ ትግርኛውን ስለማሰማው ነው እንጂ በጣም እንደተባረኩበት ነው። እና እግዚአብሔር በውሸት አይከብርም፣ በፍፁም በፍጹም አይከብርም፣ እግዚአብሔር በውሸት እና ምስክርነትን በምናቀርብበት ጊዜ የራሳችንን ክብር ለመግለጽ አይደለም፣ የእግዚአብሔርን ክብር ለመግለጽ ነው። ሌላ ምንም አላማ የለውም። እንደዚህ አይነት ከሆነ ያው ጋሽ መለሰ እንደሚለው ፋንድያ ነው፣ ምንም ዋጋ የለውም። እና እንግዲህ ብዙ ጊዜ ብዙ ማንኛውም ኤርትራ፣ አሁን እኔ እንደ ኤርትራ ውስጥ እንዳሳለፍኩት ታሪክ ነፍስ ወከፍ ኤርትራዊ ቢጠየቅ ብዙ አይነት ምስክርነት አለው ግን የቋንቋው ቤሬር ስላለ ብዙ መናገር አይችልም እንጂ በእውነት እኔ እየተተረጉም ራሱ በተገኛም በዚህ አይነት የሚካፈል በተለይ ለዚህ ላለችው ለኢትዮጵያ ቤተክርስቲያን ብዙ ትምህርት የሚሆን ነገር አለ። እኛ የተሳሳትነውን ነገር እንዳይሳሳቱ ነገሩ ገብቶበታል። እንዲሁም ደግሞ ከኢትዮጵያ ቤተክርስቲያንም ደግሞ ብዙ የምንማረው ነገር አለ። ስለዚህ ምስክርነቱ እውነት ነው። አንዳንድ ጊዜ ምናልባት ይህንን ቪዲዮ የምትከታተሉ ወገኖቻችን በተለይ ኤርትራውያን፣ ስፔሻሊ ኤርትራውያን እንዲሁም ኢትዮጵያን እንዴት የኤርትራን ታሪክም ስለምናገር የኤርትራ ቤተክርስቲያን ታሪክ ስናገር እኔ እንዳለ ማንነው ለማስቀየም ብ የምናገረው ነገር አይደለም። ብላክ ኤንድ ዋይት ታሪኩን ብቻ ነው የምናገረው። እከሌ እንትና ምናምን ብ የመጠቅሶ ነገር የለም። ግን ታሪክ ደግሞ እግዚአብሔር ምረት ያደርጋል። ይህን በደንብ አድርገን ልንረዱ ያስፈልጋል ወገኖች፣ እና እግዚአብሔር ምረት ያደርጋል። ታሪክ ግን ምረት ያደርጋል። ዳዊት ዝሙት ፈጸመ ካለ ድሙት ዝሙት ፈጽሟል ቁጭ አድርጎለናል። እንዲሁም ደግሞ ጥሩ ነገር ብቻ ሳይሆን መጥፎ ነገር ብቻ ሳይሆን ጥሩ ነገር ደግሞ ለምንድን ሰው ከታሪክ እንዲማር ብሎ ነው መጽሐፍ ቅዱስን እንትን ያደረገው። አሁን እኛም ከታሪክ እንድንማር እንደ ቤተ ክርስቲያን ከተሳሳትንበት ታሪክ እንድንማር፣ በተለይ ደግሞ አሁን እኔ ከዛ ከአንድ ፓስተር ጋር ስንነጋገር የነበረው ዛሬ ጠዋት በጣም የሚገርም ነገር። እሺ ይህንን የት እንደወደክ እንትን የሚላል፣ እግዚአብሔር ከየት እንደወደክ ማወቅ ጥሩ ነው። እንዴት ብትል በኋላ ይሄ ነገር እንዳይደገም። አሁን እኛ ነገ እኛ አሁን እንደ ኤርትራውያን በጣም የሚያስፈራን አንድ ትልቅ አለ። እንደውም ቸርች እንዳይከፈትም የምንጸልይበትም አንዳንድ አጋጣሚዎች አሉ። ለምን እዚ ኢትዮጵያ ውስጥ ያለው ቆሻሻ እኛ መት ጋር መጥቶ እንዳያበላሽ። ግን እግዚአብሔር ይድል እየሰጠን ያለው ምንድን ነው፣ ምናልባት ለተመልካች አሁን ሌላ ነገር እንዳይመስላችሁ ኢትዮጵያ ውስጥ ያለው ቆሻሻ ስትል ምናልባት ይሄ የዘይት መሸጥ ገስታ ውስጥ ማከራየት እንደገና ደግሞ የሀሰት ትንቢቶች ግልጽ እንዲሆንላቸው ነው። ምክንያቱም ሌላ ነገር እንዳይመስል ነው። እነዚህ ቆሻሻዎች ናቸው፣ የቤተ ክርስቲያን ቆሻሻዎች ናቸው። ዘይት መሸጥ፣ ውሃ መሸጥ፣ እንደዚሁ የተለያየ ቁሳቁስ መሸጥ ምንድነው፣ የሀሰት ትንቢትም። ገስታ ውስጥ ደግሞ ብር ክፈሉ አምስት ሺህ አስር ሺህ ክፈሉ ብሎ ማስገባት፣ ይሄ ቆሻሻ፣ እግዚአብሔር መንፈስ የሚጠየፈው ቆሻሻ ነገር ነው። ይሄ ለየትኛውም ቤተክርስቲያን ሊሻገራ አሁን ይሄ ነገር እንግዲህ ገብቷል። እግዚአብሔር ራሱ ቤተክርስቲያኑን ማለት እግዚአብሔር ኢሳያስ አፈወርቅ በርትሶበት እንዳልሆነ ምንም፣ አሁን ለምንድን ነው ቤተክርስቲያን እንዲያሳድድ የገባበት እና አሁን ምንድነው ከፓስተሩ ጋር ስነጋገር እግዚአብሔር ድል እየሰጠ ነው። ሁለተኛ ነገር አሁን ይህን ታሪክ በምናገርበት ጊዜ ኤርትራውያን ወንድሞችን ሊያቁት የሚገባው ነገር ይሄ ነገር እንዳይደገም ከአሁኑ መንገድ መጥረግ አለባቸው። በትግርኛ የሆነ ቋንቋ አለ፣ ደስ የሚል ቋንቋ ምንድን ነው? ውሕጅ ከይመፀስ መንገድ ውሕጅ ፅረግ ይላሉ። ምን ማለት ነው? ጎርፍ ሳይመጣ በአማርኛ እዳ ካለ ትነግረኛል። ጎርፍ ሳይመጣ የጎርፍ መንገድ ጥረግ፣ ካልጠረግ አንተን ጠራር ሆኑ ይወስዳል፣ ይወስዳል ነው እና እግዚአብሔር የኤርትራ ቤተክርስቲያን እድል ሰጥቷታል። ተዘግቷል። ምንም ነገር ምንም ነገር የለም። ያበላሽነው ነገር ነበር እና ያንን ያበላሽነው ነገር እንድናስተካክል እድል ሰጥቷል። ነገ ቢከፈት እንዴት ናፅነቱ ስድ እንዳይለቀን ስድ እንዳነድ ልክ ሆነን ያጋጠመን ከኢትዮጵያ ከኛም ደሞ አሁን እግዚአብሔር ገና ልቅ ልክ ስንሄድ ነው ፍሬን ያያዘብን። እዚህ እንደዛ አይደለም ዝም ብሎ ተለቋል። ያለው እግዚአብሔር ለምን ነገር ቸርችን ዘጋ አዋቂ ነው። እና ለመስጠት ነው የማስበው። በጣም ስለሚወደን ነው በጣም ከዛ ከፓስተሩ ጋር ሀብት እያለ በቃ ሀጋዝ ላይ ኮኔ ከዛ በኋላ ቸርች እንደዚህ እንደዚህ መስል ይቻለ ምና ረቱ አልኩኝ። ኦኬ በጣም ደስ የሚላ እና ሀጋዝ ነው ጌታ የተቀበልኩ አዎ መንፈሳዊ ትምህርት የተቀበረው እዛ ነው ብለን ስንጫዋት ነበርና፣ አንድ ኮሜንት ሰጥቶኛል ደስ የሚል አሁንም ይቀጥላል። እግዚአብሔር የተመሰገነ። መቀጠል እንችላለን እንግዲህ ታሪካችን የቆመው የመጽሐፍ ካሳተምክ በኋላ ኤርትራ ውስጥ ተሰራጨ ብዙዎች በዛ እንደተጠቀሙ ከነገርክን በኋላ ነው እንግዲህ ያቆምከው እና ከዛ ቀጥሎ ያለውን ታሪክ እንግዲህ ሜዳው ያንተ ነው። ጥያቄ ሲኖረ የሚቻ ነው። በጣም ጥሩ። አሁን ምንድን ነው ያ መጽሐፉ እንዳልኩ ያ ወንድምን በደዴ ሲያጠፋው የሌላ ኢየሱስ ወንጌል የሚል መጽሐፍ አሳተምኩኝ። መታተሙ ራሱን በተአምር ነው። ምንም ስራ አልሰራሁም። ያ ህትመት ቤቱም ራሱ እንደ ገርነቴን አይቶ እንዴት እንዳሳተመ ሪስክ ወስዶ ሪስክ ወስዶ አሳትሟል እና ብዙ ጊዜ የእግዚአብሔር ስራ ለመስራት በምናስብበት ጊዜ ሪስክ ማንወስዱ ከሆነ አናድግ። የሚገርም ነገር ሪስክ ወሰደ። ግን ሰውየው እግዚአብሔር እንትን ብሎት አሳተምሁት። ካሳተምኩት በኋላ አስመራ ላይ አሰራጨሁት። ካሰራጨሁት በኋላ ወዲያውኑ ግን አንድ የወሰድኩት እርምጃ ምንድን ነው፣ በአስመራ ብቻ ሳይሆን ቶሎ ብዬ ከአስመራ ከተሞችም ሁሉ ማሰራጨት አለብኝ ብዬ ወደ ምጽዋ ሄድኩ። ወደ ምጽዋ ማሰራጨሆኝ አንድ እግዚአብሔር ይባርከው አገልጋይ፣ የሙሉ ወንጌል ቤተክርስቲያን አገልጋይ፣ የሙሉ ወንጌል ሰብሳቢ ቦርድ ወዲያውኑ ደብዳቤ ይጻፈልኝና ይሄ ነገር እኮ እኔም ጥርጣሬ ነበረኝ በዚህ በሐሰት ትምህርት ዙሪያ እንግዲህ ይሄ ነገር እኛን ከማጥፋቱ በፊት በአንድ ቀን ሙሉ ለሊት እኔ ያነበኩት መጽሐፍ ነው አለኝ። ወዲያውኑ ጠራኝ። አልተጠበቀኝም። ከዚ በኋላ እንዴት ብትል የ24 ዓመት ዓመት ወጣት ልጅ ይህን መጽሐፍ ጻፈው ብሎ ለመናገር ከበደው። እንዴት ብትል በጣም እንትን ነው ይሄ አለ አይደል እንደ ቴዎሎጂካል አይነት ነገር ነው። እና ከዚ በኋላ እኔ ስመጣ ሁለት ወንድማማች ሆነ ነበር። ወደ ሴኑ እስኪፈልጋችኋለሁ ይህን መጽሐፍ የጻፋችሁን ሰዎች ብሎ ጠራ። ከጠራም በኋላ አየንና አሁን ከተለቅ ያለ በዕድሜም ሽበት የጀመረው ነበርና እሱ የጻፈ መስሎት፣ እግዚአብሔር ባርክ ምናም ብሎ ሰላም አለው። እኔም ሰላም አለ እኔ በቃ አላለ እንዲ የሱን ሻንጣ መሰከም አርጉን የቆጠረኝና ቁጭ ብለን መጫዋ ስንጀምር በንግግሮ እሱ እኮ ነው የጻፈው ሲለው ድንግጥ አለ። እንዲ አርገን ተጻፍከው እድሜና መጽሐፉን ሲያስተያየው ሊሆን አልቻለም። ልክ ነው እግዚአብሔር አሰልጥኖ ደዴሳ ካምፕ ላይ አሰልጥኖ ልኮኛል የስለጠኩኝ እና ያንን ነው ይጻፍ። እንዴት ነው በጣም እኮ ነው የገረመኝ ብሎ ወዲያ፣ ምን ምን ልርዳ አለ። አንዴ እንደት ረደኝ የምፈልገው ያው በኤርትራ ከተሞች ሙሉ መጽሐፉን ማሰራጭ እፈልጋለሁ ብዬ አሰብኩኝ። ስለ ግድ የለም ብሎ የሙሉ ወንጌል ቤተክርስቲያን አገልግሎ ግጥም አድርጎ ጻፈልኝ። ያንን ባይጽፍልኝ ባልተቀበሉ ነበር። አብያተ ክርስቲያን ለምትል ሙሉ ወንጌል ቤተክርስቲያን ውስጥ ሆነው ከዛ ከሰው መራብ የለበትም ክርስቲያን ሾራይ አይበላም ክርስቲያን ኮሮንሾ ድርቆሽ አይበላም ክርስቲያን እንትን ይሄ እንደዚህ ዓለማውያን አይገዙትም። እንዲሁም ደግሞ ይሄ መንግስቱን መንግስቱ በስነ ስርዓት የሚቃወም አለ የገመል መንፈስ እያሉ ይቃወሙ ነበር። ታሪክ ነው፣ እንደ ታሪክ ነው። የገመል መንፈስ ማለት ምንድን ነው? የኤርትራ ሎጎ ገመል ነው። ታውቃለህ ልቤ ባንድራው ላይ አሁን የገመል መንፈስ ብሎ ሲቃወሙ፣ አሁን እነሱ ገመል ያ በረሃ፣ በረሃ ነው የምትሸመጥጠው ህዝቡ ሸምጦ ሊጨርስ ነው። ይሄ መንፈስ ብሎ መንፈሳዊ ነገር አስያዙት። ይሄ ጅልነት ነው። እና እንደዛ ብሎ ሲናገሩ ያ መንግስት ደግሞ ሪከርድ ይይዛል ያለ። አሁን ይሄ ጅልነት እኛን ሊያጠፋን ካልሆነ በስተቀር ሌላ ውስጥ አይከተርም። የነበሩን እብደት ነው ነገር ያለው። ያለተገባሪ ስክ እንደዚህ ብሎ ሲሰድቡ፣ ከዚያ በኋላ ደግሞ ሪከርድ ደግሞ በቪዲዮ በ ዴክ አድርገው ደግሞ ይለቁታል። አሁን ከዛ በኋላ መንግስቱ ደግሞ ይህን ነገር ይይዛል። ዝም ብሎ ይታገሳቸው ነበር እና እኔ ከዛ በኋላ ምንድን ነው እረተው እኔ በጣም ጥሩ ላይ አይደላችሁም ያላችሁት፣ በጣም አደገኛ ውስጥ እየሄድን ነው፣ ይህን ያገኘነው ነፃነት ልናጣው ነው ብዬ ከፋሰሩ እኔ እና ለምን ዝም ትላላችሁ? ይሄን የምትናገረው ገና እስር ሳይጀምር ማለት እስር ሳይጀምር ነው እና ይሄ ነገር እባካችሁን ያሰቡበት ብዬ እኔ ብናገር ማን ይስማኝ። ግን እግዚአብሔር ደግሞ መስማት ለማይፈልጉ ሰዎች በባዕድ ቋንቋ እናገራቸዋለሁኝና አንተ በአማርኛ ቋንቋ ይህን መጽሐፍ ለመጽሐፍ አትፍራ ብሎኛል። አንድን ሰውን እንኳ ብታሰማው እኔ መስማት ስላልፈለጉ ነው ይህን እየተናገርኩ ያለሁት እዚህ። ነገር ግን አንድ ነገር ልመናገር የምፈልገው ስለዚህ ጉዳይ ከኔ በፊት መናገር የሞከሩ ሰዎች ነበሩ። እንደ ዶክተር ተክለ ፍጹም ቀሽ ገረመድ የሚባሉት በተለይ በኦርቶዶክስ ቤተክርስቲያን ያሉት እነዚህ በጣም ፒላርስ አገሪቱን ለኢትዮጵያ አይደለም ለኤርትራ ታላላቅ ቴዎሎጂያን ናቸው እውነት ነው ምነገር ያሉት እንደነን እንደዚህ ዓይነት ቴዎሎጂያን ሲናገሩ ነበር እነሱ ሲናገሩ እዛ አካባቢያቸው ያሉት የሙሉ ወንጌል የቃለ ህይወት ሌሎችን ቤተክርስቲያን ጆይን አላደረጓቸውም ተናግሮ አልሰሟቸውም ይሄ ነገር አደገኛ ነው ይሄ ነገር ጥፋት ውስጥ ይከተናል የነበራችን ፍቅር እየበተነ ስንት ቤተክርስቲያን እኮ ተከፋፍሏል ተከፋፍሎ በቃ ያልነበሩ ቸርቾች ናቸው ፋየር ምናምን ምናምን ዊነርስ ቻፕል ሬማ በቃ ተገነጣጥሎ ነቢያት በዙ እና በቃ በቃ የሚዋደዱ የነበሩ ግንጥል ብሎ አንዱ ቸርች ሲሄድ፣ በጣም መከራውስ እና ያን ነገር ለማስጠንቀቅ ብለው በትግርኛ ተናግሮ ነበር። እና እኛ እኔ የመጀመሪያ ተናጋሪ ሳልሆን የመጨረሻ ተናጋሪ እንዲሁም ደግሞ የማስጠንቀቂያ ተናጋሪ ነኝ። እኔን መስማት ለማይፈልጉኝ አሁን አማርኛ ለኤርትራ በዓል ነው ብሎ ሁኔታ ገብቷል ለእኔ ብሎ ስለተናገረኝ፣ ያው እንግዲህ በባዕድ ቋንቋ እናገራቸዋለሁ የባዕድ ቋንቋ ምጥቶ የመጨረሻ ማስጠንቀቂያ ነበር ለኤርትራውያን እና ይህን ነገር ተነጋገርንበት። ከዛ ላይ ሰውዬ እና ለምንድን ነው የማትቃወሙት ብዬ ተናግረው፣ አሁን ቦርድ የኤርትራ የቤተ ክርስቲያናት ህብረት አለና ይህን ነገር ኮንክሪትሊ ይዘውት ሊቃወሙት በቃ አንዳንዶቹ በቃ እንደ ያፈገፍጋል ውስጥ ውስጥ ደግሞ ይህን ነገር የሚቀበሉት ከዛም አልፎ ደግሞ ትልቅ ስህተት የተደረገው በተለይ በኤርትራ አገልጋዮች ቤተክርስቲያን፣ ስማቸውን አልጠቅስም። አንድ በጣም የታወቀ የኤርትራ ቤተክርስቲያን መሪ ፓስተር የሙሉ ወንጌል ቤተክርስቲያን ምን አደረገ? እዛ ሐሰት ትምህርት የሚያስተምሩት ላሂ ሄዶ እስኪ ጉዳያቸውን ለመመልከት እንደ ይሄ ነገር እውነት ይሁን ምናም ለማጣራት ሆን ለም ብቻ ሄደ። ሲሄድ በጣም ስማርት ነው አገልጋዩ። እንደ ፓስተር ከሌ መጥቷል ምናም ምናም ብሎ እስኪ አጨብጭቡለት ምናም ብሎ እፊት ወንበር አስቀምጡት አለንና አስቀምጠው፣ ከዚ ኋላ እስኪ ሰላም በለው ህዝቡን ብሎ ደግሞ ምን አረገው? መድረክ ላይ አወጣው። ወዲያውንኑ ይሄን ነገር ያዩ ሰዎች እንዴ ፓስተሩ ሄደ ብሎ ጥርግ ብሎ ወደ ሀሰት ትምህርት ቻርጁ ገብቷል አዎ ይሄ ለዚህ አንዳንድ ሀሰት ትምህርት የሚሰጥባቸው ቦታዎች አገልጋዮች መሄድ የሌለባቸው በዚህ በዚህ ምክንያት ነው ማለት ነው አዎ በቃ አሁን ሄደ ከሄደ በኋላ እንግዲህ በቃ ፓስተር ኮ ሄዷል በጎች ነው እውነታቸው ምንም አልተሳሳተም አሁን በጎች ስህተት የለባቸውም ሄዱ ከዛው የምትቃወም ምትቃወሙ ምንድነው ፓስተር ከሌኮ ተቀብሎታል አሉኝ እኔ እኔም አውቀው ደደ ሲያሰለጠነኝ ነው በረሃ ላይ ያሰለጠነኝን ጌታ ብቻ ነው ሄድ አስጠንቀቃቸው ያለኝን ብቻ ነው ማቀው፣ የራሱ ጉዳይ፣ ሰማይ የሚገለባበጥ ምና፣ እኔ ሀገር አይገባኝም እንትን የሚለኝ ነገር የለም ብዬ አስጠነቀቁ። አሁን ይሄ ነገር እንግዲህ ስድ፣ ከዚያ ኋላ ነገሩ በጣም እየሰፋ እየሰፋ ልቅነቱ እየሰፋ ሲሄድ፣ ያሁኔ ደግሞ ይህን ነገር ለማቆም ብዬ ነው ይህን መጽሐፍ የጻፍኩት። ወዲያኑ ያን ደብዳቤ ከጻፈልኝ በኋላ እግዚአብሔር ይባረከውና ፓስተሩ ወዲያውኑ ምጽዋ ሄድኩኝ። ከምጽዋ መንደፈራ ሄድኩኝ። ከመንደፈራ ደግሞ በከረን አድጌ እንግዲህ ወደ ተወለድኩበት በመንፈሳዊ ሀገር የተወለድኩበት ወደ ሀጋዝ አካባቢ ሄድኩኝ። አንዳንድ አገልጋዮች ተቀበሉ። የዛን ጊዜ የሚገርም ነገር ድሮ የነበሩት ኦርቶዶክስ ቤተክርስቲያን ነበር። ከረን ሀጋዝ፣ ይሄ ተሰነይ ወደ ሱዳን የሚወስድ መንገድ ነው። አልነበሩም ቸር። አሁን ቸርቾች ተተክሎ አገኘ። የሚገርም ነገር ሙሉ ወንጌል ምናምን፣ ቃለ ህይወት ከዛ በፊትም ነበሩ ነበሩ ማለት ነው። እንግዲህ አንድ ገብታል ግን እኔ እኔ ኦርቶዶክስ ቤተክርስቲያን ስለዳንኩኝ ኦርቶዶክስ የተመሰከርልኝም ኦርቶዶክስ ነው እራሴን የምቆጥረው። ወደ እንትና ስመጣም ወደ ደስ ስመጣም ከመካን ዩስ ጋር ጆይን አድርግ ነበር እንጂ ሪቫይቫል ኤርትራ ውስጥ የጀመሩ ኦርቶዶክስ ቤተክርስቲያን አናውቅ፣ ሙሉ ወንጌል አናውቅ። ቃ አይታወቁም አሁን እነዚህ ሙሉ ወንጌልም ሆነ ቃለ ሕይወትም የወፈሩት መች መሰለ ኦርቶዶክስ ቤተክርስቲያን የነበሩ ቸርች ሲዘቡ ነው የወፈሩት። ህዝቡ ማምለኪያ ሲያጣ ወደዛ ሄደ ታሪኩ። ባለፈው ወንድማችን መብራቱ ሲመሰክርልን ኦርቶዶክስ ቤተክርስቲያን ውስጥ የነበረው መነቃቃት ሪቫይቫል በጣም የሚደንቅ ነበር ብሎ አንዳንድ አገልጋዮችን ስም ጠቅሶ ነበርና አንዳንዶች ተጠራጥረው ነበር። እንደዚህ የሚባል የለም አንተም ታውቀዋለህ ማለት ነው። በጣም የሚገርም ነገር አጋነት የሚወጡ የነበሩት ገብርኤል ቤተክርስቲያን ነው። እኔ ቅዱስ ዮሴፍ የሚባለው ካቶሊክ ይዘው ኦርቶዶክስ አሉ። ቅዱስ ዮሴፍ ላይ የነበረው ሪቫይቫል ያህ ይባላል። እኔ በጥላ አጋንንት ሲወጡ አይቻለሁ። ቄሶች ናቸው፣ ዘርፋፋ ልብስ ሰው፣ እንዴት ስንት ድንቅና ተአምራት አይተናል። በጣም እንዴት ሁሉንም ነገር የሚማቀው ኦርቶዶክስ ቤተክርስቲያን፣ ልሳን በለው ምን በለው የነበረው ኦርቶዶክስ ቤተክርስቲያን ውስጥ። እኔም ራሴ ኦርቶዶክስ ቤተክርስቲያን ውስጥ ሄዳጉት እና ስመጣ ግን ሙሉ ወንጌሌ ምናምናም ቸርቾች ተተክሏል። አሁን ደብዳቤ ጽፎልኝ በደን አደረስኩም እንደፈራ ፈራም ሄድኩኝ። ምጽዋ ሄድኩኝ። አሁን በጣም ወደ ሱዳን የሚያወጣው ሪስክ የሆነው መንገድ ላይ ሊሄድ ነው ግን እግዚአብሔር ተናግሯል እና ዛሬ አንድ የሆነ የተፈጸመ ታሪክ ለመንገድ ፈልጌ ነው እያደረስኩ አሁን በየቸርቾቹ ሲሄድ አንዳንዶቹ ቅር ይላቸዋል። መጽሐፉ ደብዳቤውን ስሰጣቸው እንዲህ ማን ነው ግን ምንም ምርጫ ስለሌላቸው መጽሐፉን ይቀበሉኛል። አንዳንዶቹ መጽሐፉን ተቀብለው ይደብቁታል። አንዳንዶቹ ደግሞ ያው ያደርሱታል ማለት ነው እና በሽያጭ ነው ከዛ አሁን እያልኩ እያልኩ ሲሄድ መጨረሻ ወደ ሱዳን ድንበር ያለችው ተሰነ ምትባል ደረሱ። ተሰነ ላይ ማንም ሰው አይሄድም። እንዴት በዛ ወደ ሱዳን ስለሚሻገር ወረቀት ፍቃድ አለ እና ኖርማል መታወቂያ አያሳልፍም እና ዝም ብለ ዝም ብዬ ወይም የተሰነ ሰው መሆን መቻል አለበት። እዛ ስትሄድ የራስ ማለት ከመንግስት የሆነ ደብዳቤ ከሌለ ትትያዝና ትታሰራለ። ለምንድን ምናስበ ተብለ ድንበር ተሻግረ ለመሄድ ይሄ ደግሞ ትልቅ ወንጀል ነው። ደግሞ ኤርትራዊ በዛን ጊዜ እንትኑ መሮታል ገብቷል። ይሄ በሰራዊት መኖር ምን መኖር ትንሽም ደግሞ መንግስቱ የሚያደርገውን ጫና ስለሚመረው ወጣቱ ወይ ውትድር ነው ስላስጠላው በዛ አርጎ ነው የሚወጣው። ወደዛ አርጎ ይወጣል ሲወጣ ደግሞ ከተገኘም ያው እዛው ላይ የሚረሸ ነው። ማን የሚያውቀው ታሪክ ነው። ወደ ኢትዮጵያ በተለይ ደግሞ በዛን ጊዜ ከኢትዮጵያ ሀገርም ተጣልተው ስለነበር ወደ ኢትዮጵያ ተሻገርክ ማለት ያው እናት ሀገርህን ካድክ ተብለ እዛ ነው በጥይት ነው የምትቆላው። ህይወትን ሪስክ አድርገን የምትሄደው ግን፣ ይሄ በዚህ ቡና በዚህ በኩል በጣም ትልቅ ቁጥጥር ስላለበት፣ በተለይ ተሰነ ላይ ገባሁ። ስገባ ከዚ በኋላ ወንድምህ እንደ ማንኛውም ሰው መስሎኝ ያው መታወቂያ ብሎ ሲጠይቀኝ ደዴሳ እንደነበርኩኝ የሚያሳይ የሆነች ትንሽዬ ወረቀት ሰጠሁት እና ስሰጠው፣ ሽዳ ነች የምትባለው ወረቀት ፊቱ። ሽዳ ማለት ኮንጎ ጫማ ማለት የመለሱ ቋንቋ እና ሰጠሁት። ከሰጠሁት በኋላ አየኝ፣ ጠረጠረኝ፣ አዲስ ፊት ነኝ። ውረድ አለኝ፣ ውረድ አለኝ። ከዚ በኋላ ወረዱ። ከዚ በኋላ እቃህን ይዘው ውረድ ሲለኝ፣ ወዲያውኑ በቃ ደነገጥኩ። ደግሞ ቀደም ብሎ ምንድነው ይሄ ጓደኛ ያስጠነቀቀኝ ነገር ነበር እና እዚህ ደግሞ አንዳንድ ቤተክርስቲያን ላይ ያን መጽሐፍ በመጽሐፌ ይህን መጽሐፍ የጻፈ ሰው ይህን መጽሐፍ የጻፈ ሰው የተቀባውን ነቢ ነክቷልና እሳት ከሰማይ በቶ ይበለዋል፣ ይላል የሰራዊት ጌታ ብሎ ትንቢት አንጥተውልኝ፣ ሪከርድ አድርገው አንጥተውልኝ አስፈራርቶኛል። ገባ እና እግዚአብሔር ሳይቀጣ ቀጥ ብለህ ይህንን የሬማን ትምህርት ተቃውመሃልና ንስሐ ግባ ብለው አንዳንድ ትንቢቶችም ተናግረውኛል። ቴሌፎን ኧረ ወንድሜ አንተ በጣም ቅናተን አይተነዋል። እሳት አንተን ከሰማይ መጥቶ ከመውረዱ ንስሐ ግባ፣ እግዚአብሔር እንደዚህ ያደርግሃል ምናምን ብሎ ብዙ ተነግረውልኝ አስፈራርቶኛል እና ወጣ ተጻለ በቃ ኢሞሽናል እግዚአብሔር በጣም የምድራችንን የኤርትራ ሪቫይቫል መንገድ ጠራጊ ብለው በጣም የሰየሙት እኮ በቃ ትልቅ ሰው እኮ ነው። እና የገብቷል ዳዊትን እንደ ጎልያድ እንደ ዳዊት መምታት ነው ስንት እና ያንን ነገር እኔ ደግሞ በቃ እግዚአብሔር ልኮኛል የራሱ ጉዳይ ብዬ የ24 ዓመት ወጣት ወን እሄድላለሁ። አለም ሙሉ የደገፈውን ሰው መቃወም ከባድ ነው። ሄድኩኝ ተሰነስያዝ ወዲያውኑ ተሰነስያዝ አሁን ምንድን ነው ውረድ ሲለኝ ያ ትንቢቱ ትዛኝ እንደዚህ የተነገረብኝ ከዛኋላ ይዘው እንትን አደረጉ። ለምንድነው የምታርፍ ያለው ምንድነው ዓላማ ምናምን ብሎ አፋጥረው ከዛኋላ ቁጭ በለ ከመኪናው ወደ ተሰነ ገባ። እኔ ግን እንትን ኬላው ላይ ታሰረው መግባት አልችልም። ከዛኋላ አሁን ስትለበለብ ያው ወፌላል አድርገን ገልብጠን ስለበለብ እውነቱን እንትናገራ ትሻገር ነው አ አይደለም። እኔ ደግሞ በገርነህ አይደለም አልኳቸው። አያቃቀም ም ብለው አሰሩኝ። ከአሰሪ በኋላ እቃህን ወርዳሉኝ። ከዚኋላ ሳወርድ የያዝኩትን ነገር ምንድነው መጽሐፍቶች ለማደል ነው የመጣሁት። ምንድን ነው ዓላማ ሲል፣ አይ መጽሐፍት ለማደል። የት ነው የምትሄደው? እዚህ ተሰና ላይ ሙሉ ወንጌል ቤተክርስቲያን አለ። አራተው አዎ የዛን ጊዜ ደግሞ መንግስት ገብቷ ለማሰር ፕሮግራም እያደረገበት ያለ ጊዜ ነው፣ አደገኛ ጊዜ ነው። ጀማ አምሯል። በአሰብ በኩል አላለ እንደ እየተመካከሩ ነው፣ ውስጣዊ ስብሰባ እየተደረገ ነው። ውስጣዊ ስብሰባ የሚደረግበት ደግሞ እየተነገረው ነው ለጴንጤው። ቀደም ብሎ ደግሞ እንትን ላይ ያሉት ሰራዊት ጴንጤዎችም አንዳንድ ጊዜም እንዳላረው ጦርነት ላይ እፊት አንጧቸው ተብሎ ልክ እንደ የተመቱ የተገደሉ አሉ። አሁን እንደዚህ አይነት በእንደዚህ አይነት ሁኔታ ውስጥ በጣም አደገኛ ሪስክ ውስጥ ነው ያለው። ከዛው አለ ሚስጥርም ይፈልጋሉ መረጃም ይፈልጋሉ። እኔ ወንድምህ ወደ እሳት ውስጥ ሰተት ብዬ ገባሁ። እንዴት ያወጣኝ ነው እንግዲህ አሁን እግዚአብሔር። ገባውኝ ከገባው በኋላ አንተ ማመት ፈለግና ምናምን ብሎ ራስ ገብተሃል ጥሩ ነው ብሎ ይዘውኝ ተነጋገሩ። እንደ ጸጥታ ደህንነት የሚባሉት በጣም ያሰሩ ሰዎች ናቸው። ይዘውኝ በፒካፕ አድርገው ወደ ውስጥ ምናምን ይዞ መመርመሪያ ከላሱ አስገቡ። ሁለት መርማሪዎች ናቸው። እስክሪፕቶን ቴን እያደረግ አንደኛውም ሲጃራ እያጨሰ እያቦለለ ይጠይቀኛል። ኬትን የመጣኸው? ማን? ብራዘር ሀብተ አብዮ ይባላለሁ። ኬትን የመጣኸው? ከኢትዮጵያ ነው የመጣሁት። አማርኛም ትግርኛም ደግሞ አጥርቻ አልችልም። ምን ታስሬ ነበር ምናምን ምንድን ነው? አይ እኔ ደግሞ ወንድም ሞኝነት ነገር እንቅጩ እኔ ጌታ ልኮኝ ነው የመጣሁት ጌታ ልኮኝ ምን ብሎ ላክ ማን ነው ጌታ ጌታ አያውቁም እና ጌታ ልኮኝ የመጣሁት ምን ብሎ ላክ ጌታ እኔ በቃ እሱ ማቋ እና ምን ብሎ ላክ አይ እንደው መጽሐፍ ጽፋፍ ብሎኝ አንድ ታሪክ ጽፌ ይህን መጽሐፍ ላደርሰን የመጣሁት እና ሙሉ ወንጌል ቤተክርስቲያን ደግሞ ው ደብዳቤ ሰታኛለች ጌታ አልኩት ከዛ በኋላ አየኝና አይቶኝ ኦኬ ሙሉ እንግዲህ ቤተክርስቲያን ደብዳቤ ይሰጥ እስኪ አንጣው ደብዳቤ ይሆን አለኝና አየኝ። አሁን እዚህ ሳንጣ ላይ ምንድን ነው አለኝ መጽሐፍ መጽሐፍ ነው ያስቀው እና ምንድን ነው ዓላማ አለኝ። እኔ ተሰነኝ ይህን መጽሐፍ አስረክቤያቸው ነገ እንመለሳለን። እርግጠኛ ነገ ነገር ትመለሳለህ አረኛ ነና አንተ ዓላማ ለመሻገር ነው አለኝ እና ስለ መንፈሳዊ ነገርም ደግሞ ማን ማን አለው እዚህ አካባቢ መንፈሳዊ ነው አለኝ። አይ አንድ የሆነች እህታችን ዩዲት የምትባል ሊዲያ የምትባል ምናምና፣ ወደዚህ ሂድ ነው ያሉኝ። ቴሌፎን አለ። ከዛ ሞባይል በዛ ጊዜ ደግሞ አልጀመረም። የት ነው ሰፈር? እንደ አጋጣሚ ከኔ ጋር ይዞኝ የመጣው ልጅ በረከት የሚባል ጴንጤ ነው። በንት ወታደረው ግን ጴንጤ ነው። አይ ልጅቱን አውቃታለሁ፣ ቦታዋን አውቀዋለሁ ብሎ ይናገራቸዋል። ሂድ ጥራት አለች። ከዛ በኋላ ሄዳ ተጠራች። ከጠራች በኋላ ያው እጃቸው ውስጥ በመግባቱ ላብ በላብ ሆነች። ምና ምንድን ነው በማላቃይ የሆነ እንግዳ መጥቶብሽ ወደ አንቺ ነው የመጣው፣ እና እንደዚህ እንደዚህ ብለውሻል ምናም ምናም ብለው እንትን አሏት። ከዛ በኋላ ጠየቁ። አሁን ክርክር ውስጥ ገቡ እነዚህ። ጥሩ እንግዲህ መንግስት ከያዘው ፕላን ጋር ምንድን ነው ጥሩ፣ ራሳቸው ገቢ ስለሆኑ እዛው እያል ይታሰሩ ምናም ብለው አሁን እኔ እያነጋገሩ ዞር ብለው እስኪ እውነቱ መሆኑን አለመሆኑን እስኪ ለማወቅ ብለው ቦርሳን እዛ ጋር ጣለው ብሎኝ ውጭ ጥየዋለሁኝ አንድ ሰው ልከው ሲፈትሹ ያገኙት መጽሐፍ ነው። ልክ ነው እንደትነት እንዳያገርገው ምንም አይነት መጽ አዩት። ካዩት በኋላ አንድ ከእነሱ መሀል አንድ ሰው ይከራከራል ስለ ያስገኝ አንድ ሰው ስለ ይከራከራ ይሄ ሰውዬ በገርነት ነው እንደዚህ እንደዚህ የመሰለ ነው። ከዚህ በፊትም ታስሮ የነበረ ይመስላል። እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው ብሎ ይከራከራቸውና በቃ እንግዳውስ አንቺ ዋስት ሆኛለሽ አሏት። ይሄ ሰውዬ ነገ ካልተመለሰ በዝቻ አድርጎ አንቺ ትገቢያታለሽ አሏት። አረ፣ ምንም ችግር የለም ግን ብዙ ክርክር አልፏል። መሀል ላይ እንሰራ እንሰር የሚባል ከዚህ በኋላ እኔ ደግሞ ውስጥ የተነገረ በቃ እሳት ሊበላይ ነው። ደግሞ አንድ ሲሆነ ሰውዬ ደግሞ እናንተ ሀብተ አብን እሳት ከመብላቱ በፊት እናንተን እሳት ይበላችኋል ብሎ ይላል የሰራዊት ጌታ እግዚአብሔር ብሎ ደግሞ ተረቤው ያዘው ያዘው ብሎ ይዘውት ነበርና እዛ እንትን ላይ እንደዛ ሲሉ አንድ እውነተኛ ነቢ ብድግ ብሎ እንደዛ ብሎ ተናግረዋል። የእሱ ትምህርት ሳት አይበላው፣ የእናንተን ትምህርት ግን ሰት ይበለዋል ብሎ ተናግሮ ነበር። ከዚ ኋላ ያ ነቢ የተናገረብኝ ነቢያቱ የተናገሩብኝ ንስሓ ግባ ያሉኝን እነሱን እያሰብኩኝ በቃ እንግዲህ አይ እኔ ከታሰርኩ እልል ነው የሚሉት ሀያ ስት አስተማሪዎች። ጌታው ያልኩት ስለ ራስህ ስትል ተነስ በቃ ቀና። እኔ ለአንተ ቀንቼ ነው ለማንም ቀንቻ አይደለም። እና በቃ ጣልቃ ገብታ አድነኝ ያልኩት ጌታ እና እንግዲህ እንደዚህ ከሆነ እንደተባለው ነው ሊሆነው ገብቷል። ታሰረ ድቤ ሊደቡ ነው። እባክህን አሳልፈ አንተ ላይ ልውደቅ በድየም ከሆነ ምናምን ምናምን ብዬ ወንድም አለቃቀስ በልቤ ከዚ በኋላ ወዲያውኑ እንትን አደረገ። ፈሪ ያሏት ፈሪ ያሏት አስጠነቅቋት፣ እንከታተላችኋለን፣ እናንተን እንከታተላችኋለን፣ እንደዚህ ነው የምናረጋችሁ ምናምን ምናምን ብለው አስጠንቅቀው እኔን ወዲያውኑ ሂድ በላሉ። ዛሬ ነው አሁን አንድ ታሪክ ምን ልነግርህ የምፈልገው በጣም የሚያስደንቅ የእግዚአብሔር እጅ ልነግርህ የምፈልገው ዛሬ ሂድ አሉኝና ወጣ ብዬ ያ አንድ ሰው ከነሱ ከደህንነት አባላቶች ጋር ሊሸኘ ብሎ ወጣና ምን አለኝ በጌታ ድሮ የነበረኝ በጌታ ትቶ እና ያንን ነገር ጥናትህ ምናምን አሳይ እባክህ፣ ወደ ጌታ እንድመለስ ጸልዩል እና አንድ ነገር ደግሞ ፕሮሚስ ግባለኝ አለ። ምን ልበለው የደረጀ ከበደንና የተስፋዬ ጋቢሶ ካሴቶች ሰብስበህ እባክህን ላክልኝ። በእንደዚህ አድርገህ ልመለስ አይለኝም። ለካ እግዚአብሔር እሷ አሳልፎ አሳልፎ ቆየ ከእሷ ረተው አልኩት። ለካ እኔ እንዳልታሰር መሀል ላይ ገብቶ ይሄ ምናምን እንደዚህ እናድርገው ብሎ ሀሳባቸውን የጠመዘዘው ያዳነኝ እሱ ነው ያለኝ ነው። እግዚአብሔር መልአክ ልኮ ከዚ ላ አደረስኩኝ። ካደረስኩ በኋላ ወንድምህ፣ ሀሌሉያ እያልኩኝ ያው እንግዲህ ጠላት ሳይሰማ ወጥቼ አስመራ የገብቼ ጌታን አመሰግ፣ ጌታ ስራ ይጨርሻለሁ። ያው እንግዲህ በእንደዚህ ላይ ነው እንግዲህ አንዱ የደህንነት የእግዚአብሔር የማዳን ኃይል በእንደዚህ ሆነ ላሉ አንዱ የመጽሐፍ ታሪክ አንዱ ይሄ ነው እሺ፣ ለማንኛውም የታሪክህን ትቀጥልናለህ። ከዛስ በኋላ ምን ደረሰ የሚለውን ትቀጥልናለህ። የረፍሳታችን ስለደረሰ፣ ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። እረፍት አድርገን እንመለሳለን። ባላችሁበትም